ሄርሜላ ቤት ገብታ እየኖረች እንደሆነ ሰምቻለሁ። ሄርሜላ ማጋ እኔ ና አብርሸ ቤት የባሳለና ገር ሀትልቀቅ ቤተሰብ ጉድ ሰማችሁልኝ። ሄርሜላ ቤት መታ እየኖረች ነው አለች ማለት ነው። ሩታ እቴታ ቤላ ደግሞ እንዴት እንደሚያስመስላያችሁ። ማ ቤት ማ? ሄርሜላ ትለዋለች። ማ ቤት የእኔና የአብርሃም ቤት ልክ ማያውቅ አይመስልም። እኔ ምላ አንተ ሰውዬ በማስትሬት ነው ወላ በድግሪ ነው የተመረቅከው? ማስመሰልን ማለት ነው እንኳን አይደለ አንተ፣ እኛ እራሱ እናውቃለን፣ ሄርሜላ ከእናንተ ጋር እንደምትኖር ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከመጨረሻው ከእኔ ጋር ሆኖ። ሩታዬ እንኳን ደህና መጣሽ፣ ስለመጣሽ እጅግ በጣም ደስ ብሎኛል። ነገር ግን እኛ የምንጠብቅሽ በሌላ ቪዲዮ፣ አንቺ ግን በምንጉድ ነው የመጣሽው ማለት ነው ወደኋላ ልትመለሽብን ነው? በህግ አምላክ በዚህ ነገር እንዳትመለሽ። ለማንኛውም ላይክ እያደረጋችሁ እስከ መጨረሻው ከእኔ ጋር ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለው፣ በያላችሁበት ሰላማችሁ አላ ህብዛልኝ ለላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆነው ነው። ከዚህ ወይ ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደርጉልኝ ና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላይ አክብሬልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታ ቪዲዮ ነው ማለት ነው። እንግዲህ እንዳያችሁት ትላንትና ሩታ ከአቤላ ጋር መጥታ ነበረ ማለት ነው። ምንድን ነው ያለችው? ሄርሜላ ቤት ገብታ እየኖረች ነው ከአብርሃን ጋር እንግዲህ እየኖረች ነው ብላለች ማለት ነው። እቴቴ አቤላ ሲያስመስል፣ የማስመሰል ጥግ ማለት ነው። ማ ማ ቤት ይላታል ማለት ነው አይደለ? አንተ እኛስ እራሱ እያወቀን አይደለ እንዴ? እንዱ ሻንጣ ጎትታ የመጣችው ወደ እናንተ ያለ ምክንያት ነው እንዴ? በምክንያት እኮ ነው ተጠቃላ ለመኖር ስለፈለገች እኮ ነው። እኛ እኮ ቤተሰብ ተናግረን ነበረ እኮ ይቺ ሴትዮ ከእነሱ ጋር ነው አብራ የምትኖረው። እንዶ ካስታወሳችሁ አብርሃም እና ሩታ ማለት ነው ቻው ቻው ተባብለው ሩታዬ ወደ ውታደራ ወደ ቤተሰቦች ስትለው በማግስቱ ምንም የሚያክል ፋሻ በግንባሩ ላይ ጠቅልሎ መጣ። ሶፋ ላይ ተኝቶ ማለት ነው። እትዬ ሄርሜላ ላይ ሜዳ ያው ሽሚቷ በታሟ ልጠይቀው ነው ብላ ሄዳ እንግዲህ ከሱ ጋር ቆይታ፣ በመጨረሻ ምግብ ስላልበላ ወጥቼ ፍሬሽ ጁስ ላምጣለህ ብላ፣ ከዛ በኋላ ፍሬሽ ጁሱ ስታመጣው አላየን። ወደ ቤቷ ስትሄድ አላሳየን፣ ካሜራ ማለት ነው። በማግስቱ እንግዲህ አጠገቡ ቁጭ ብላ አንገት አንገቱን እጅ እጁ ስታሻሸው እና እዩ ሙድ እየያዙባት አየን፣ እዚው ሙድ እየያዙባት እንግዲህ ሩታ ደረሰችባቸው። ደነገጡ። ሁለታቸውንም አመዳቸው። ቡን ነው ያለው ማለት ነው። አሁን እንግዲህ እቤት እየኖረች ነው ስትለው አይሆንም፣ አይሆን ከዚህ በፊትም የሌለው ልጅ ልጅ አለው ተብሎ ስሙን ጠፍቷል ብሎ ያስመስላል። ቴቲያ ቤላ፣ አንተ አይደለም እንዲ አብረሃት የምትኖረው አንተ አይደለም። ለማንኛውም ሩታ እንግዲህ ትናንትና ቆራጥ አላማዋ ነው የተናገረችው ማለት ነው። እከሳቸዋለሁ ብላለች። ወንጀል ነው ብላለች። ትክክል ሩታዬ በሰማኒያ ላይ ሰማኒያ የደረቦ መኖር ወንጀል ነው በኢትዮጵያ ሕግ ማለት ነው። የመጀመሪያ ትዳሩ ሳይፈታ እንደገና ሌላ ትዳር ማለት ነው። ሌላ ትዳር እንዲህ ሩታዬ አሁን ቆራጥ አላማ ያልሺው ማለት ነው። አይደለም ሄርሜላና አብርሃም እናንተንም ጭምር ያስጠይቃችኋል። ምክንያቱም ከየት መጣ፣ እንዴት ነው አመጣጦ ከተባለ እናንተናችሁ። ብሩኬና እንተነ ያመጣችኋት ይቺ ልጅ ስትል እሱም እንግዲህ ምን አለ፣ እኛ በማምጣታችን ብቻ በህግ ተጠያቂ ያ ነው። ትጠየቃለህ፣ ትጠየቃለህ፣ ትጠየቃለህ። እንደው ሩታጊ እውነቴን ነው የምልሽ እነዚህ ሶስት ዘረጦ ዝርጥርጦች እኔማ እስር ቤት ገብተው እንደው እዛ ቅልንጦ ገብተው ሀይላንድ እንዲጠለጠልባቸው ነው እንዲጠለጠልባቸው እነዚህ ሴታ ሴቶች ማለት ነው። እውነቴን ነው። እጅ ደግሞ የሜዳ አህያ ውሽሚቷ ማለት ነው እሷ። እውነቴን ነው የምልሽ እዛ ማረሚያ ያስገብተሽ ቁንጫና ትኋን ሲዘልባት እንድትኖር ነው የምፈልገው ማለት ነው። ይህቺ አመዳም የሰው ቤት ዳር የምታፈርስ ከወንድ ጋር የምትማግጥ ማለት ነው። እሷንማ ልክ እንድታስገቢልን ነው የምንፈልገው፣ ሩታዬ እኔ ልሙትልሽ። እኛ እኮ ሰሞኑ ተናግረን ነበር። እጅ ልጅ እኮ አብራ እየኖረች ነው እንዶ፣ ከመቼ ገብታ ነው እንግዲህ አጠገቡ ቁጭ ብላ ጭንቅ ጭንቅላት ጭንቅላቱን ስታሻሾ እሚታየው እን አንዴ ልዝፈንልህ አንዴ ምግብ ላብላ አንዴ ጉራግኛ እንደዚህ ልጨፍርልህ እያለች ሙድ እያዘችባቸው እኛ ተናግረናል። ብዙዎቹ ተናግረዋል አብራ ነው ያደረችው ብለን እየተናገርን ነበር ማለት ነው። ነገር ግን አሁን ነው የተገለጠልሽ አንቺንም ማለት ነው። አሁን ነው ሩታዬ፣ እውነቴን ነው የምልሽ እኔ ምንም አልልሽም። እንደተናገርሽም የለፋሁበት የደከምንበት የሁለታችንም ንብረት ነው። እንዴት የሁለታችን ነገር እልባት ያገኝ? እነሱ እንደዚህ አይነት ያደርጋሉ። ከቤቱ አልኖርም ከቤት ውጭ ነው የምኖረው ብሎ ነበር። አሁን ግን ከእሷ ጋር አብራ እየኖረች ነው። ይኸውልሽ ሩታዬ ምን መሰልሽ? ራሳቸው እኮ ሴቶች እንደዚህ አይነት ባለጌ ቆሻሻ ሴቶች ማለት ነው እንደዚህ ደባል የሚመጡ ማለት ነው አብስለው መብላት አይፈልጉም። ሰው ያበሰለው ነው መብላት የሚፈልጉት ማለት ነው። እንደነዚህ አይነት ክስክስ በትዳር ላይ ተደርበው የሚመጡ ሴቶች እንደዚህ ናቸው። በሰው ንብረት እንደፈለጉ መስለል ይፈልጋሉ ማለት ነው። ይሄን ነው ያለው ሁኔታ ታየ እና በእርቺ እውነቴን ነው የምልሽ፣ አሳስሪያቸው፣ አሳስሪያቸው ቅልንጦ አስገብተሽ ሀይላንድ እንዲጠለጠልባቸው ሶስቱ ወንዶች ማለት ነው። ጋሽ አሸብር፣ እቴቴ አቤላና እቴቴ ብሩኬ ማለት ነው። እነዚህማ እውነቴን ነው የምላችሁ ሀይላንድ መንጠልጠል አለባቸው። አለ ወይን የዘንድሮ! አለ ወይን የዘንድሮ! እናንተ ግን ቤተሰብ ሩታ ወደኋላ እንድትመለስ በዚህ ድራማ ዳግም እንድትገባ ለምን እንዳደረጓት ታውቃላችሁ? ቤተሰብ የገባው ሰው አለ፣ የተወሰነ ሰው ነው የገባው ማለት ነው። በዚህ ነገር ተመልሳ እንድትመጣ እኛ ግን ሰሞኑ ከሚወጣውን ፎቶ አንፃር የምንጠብቀው በጣም ደሳስ የሚሉ ቪዲዮዎች ነበሩ ማለት ነው። ነገር ግን ወደኋላ እንድትመለስ አደረጓት ማለት ነው። ለምን በዚህ ጭቅጭቅ ሰበብ ከአብርሃን ጋር አብራ ቪዲዮ እንድትሰራ ማለት ነው፣ አብራ እንድትሰራ። ይህን ጭቅጭቅ እንደገና በአዲስ እንድነሳ ያደረጉት ለምንድን ነው? እንደምታውቁት የአብርሃም የዩቱብ ቻናል ሞቷል። ሞቷል ያለ ሩታ አይንቀሳቀስም። እውነቴን ነው ምላችሁ ያለ ሩታ እንዶ በአካፋን በዶማም ራሱ የሚንቀሳቀስ አይደለም። ሞተዋል፣ ጠንዝቷል ማለት ነው። ስለዚህ ወደኋላ ተመልሳ በድራማው እንደገና በአዲስ እንድትጨቃጨቃ አደረጓት፣ የእሱ ዩቱብ ቻናል እንዲንቀሳቀስ ማለት ነው። ለምን ሩታ ቦንሳዋለቻ አልፋው ሄዳለች። በቃ የሩታ ወዳጆች፣ የሩታ አድናቂዎች ነፍናቸው፣ ደግሞ ሲወዱም እስከ ጥግ ድረስ ነው። ስለዚህ ጋሽ አብርሃም የዩቱብ ቻናሉ እንዲንቀሳቀስለት ነው አሁን በዚህ ድራማ በአዲስ በዚህ ጭቅጭቅ እንድትመጣ ያደረጋት ማለት ነው። ቤተሰብ ነቅታችኋል አይደለ? አንዳንዶቻችሁ ለምን እንደዚህ ብላችሁ ደግሞ የምትቆጡ ትኖራላችሁ። የዩቱብ ቻናሉ እንዲንቀሳቀስለት ነው። እሷ ከሌለች እንዴት ነው እሱ ዩቱብ ቻናል አይታችሁታል አይደለ? ከሃያ ምናምን ሺህ በላይ የሚያገኘው ላይ አሁን በግድ ነው አስር ሺህ የሚገባው ማለት ነው። እስከ 300000 ቪዩ የሚገባ የነበረ አሁን በግድ ነው 150000፣ 160000 ቪዩ የሚገባ ማለት ነው። ስለዚህ ሩታ መኖር አለባት። ሩታ ከሌለች በአብርሃም ቤት ባዶ ነው። እኔ ግን ማለት ነው ጋሻ ልቅበትዬ በዚ አጋጣሚ ማለት ነው እውነቴን ነው እኔ ልሙትልህ የወደደ ተመልካች መጥላትም ይችላል ማለት ነው። ስለዚህ አንድን ቀንም አንተ ተመልካቾችን ስታከብር ተመልካቾችን የሚያስደስት ነገርን ስታረግ አይቻላቅም። በተለይ በዚህ አመት ውስጥ ማለት ነው፣ በዚህ አመት ውስጥ የሆነ የተነሳብህ ነገር አለ። በቃ ተመልካቾችን የሚያናድድ የሚያስተምር ሳይሆን ዝሙትን በቃ ዝሙትን የምታሳዩን ማለት ነው። አንዳንዴ ድራማ እኮ ነው የምትሉ አላችሁ፣ ዝትቶች ማለት ነው። ድራማ ከምትሉ እውነቴ ነው የምላችሁ የዝሙት ድራማ ብላችሁ ጭንቅላታችሁ ወይም አእምሯችሁ ብታሳምኑት የተሻለ ነው የሚሆነው። ማለት ነው ዝሙት ማለት ነው ሚስትን ትቶ ከሌላ ሴት ጋር መሟገጥ ማለት ነው። ይሄ ነው ድራማ ተብሎ የሚታየው ማለት ነው። እኔ ድራማ ልለው ይሄ የዝሙት ፊልም ብዬ ነው እኔ በራሴ የምወስደው ማለት ነው። የእናንተ የራሳችሁ ጉዳይ ነው። ስለዚህ እንደዚህ አይነት ተመልካች የጠላብህን ነገር እርግፍ አድርገህ ትተህ፣ ተመልካቾችህንም ይቅርታ ጠይቀህ፣ በቃ ደሳስ በሚሉ ቪዲዮዎች ብትመጣ መልካም ነው ብዬ አስባለሁ። እኔ እውነቴን ነው የምልህ። ልክ እንደአንዳንድ ዩቲዩበሮች ግን ወድቀህ ነገ እየዬ እንዳትል እየጌ እንዳትል። አሁን መጨረሻው ጫፍ ላይ አስራ ሁለተኛው ሰዓት ላይ ነው የደረስከው ማለት ነው። እኔ እንኳን አንተ ውድቀትህን፣ እኔ ክፉ ነገር በቃ የሆነ መጥፎ ነገርህን እንኳ ማየትን አልፈልገው። አንዳንዴ አብርሃምን እንደዚህ በቃ የሆነ ነገር ስናገር እንደ ክፋት የምትወስዱብኛላችሁ። እኔ መቼም ቢሆን መቼም እውነቴን ነው ብላችሁ በአብርሃም ክፋትን አለመኝ ወላሂ ነው ምላችሁ። እኔ የአገሬ ልጅ ነው አድጎ ትልቅ ቦታ እንዲደርስ ፈልጋለሁ ማለት ነው። ነገር ግን ደግሞ የተሳሳተውን ልነግረው ፈልጋለሁ። እናንተም የእውነት አድናቂ ከሆናችሁ እውነትም አብርሃም የምትወዱ ከሆነ እባክ ከዚህ ስራ ውጣ፣ ውጣ ጥሩ የሆነ አዝናኝና አስተማሪ የሆነ ነገርን ልቀቅ። እኛም ላይክ እንድናረግ ቤት መተን ቪዲዮህን እንድናየህ በሉት። የእውነት አድናቂ የሆናችሁ ማለት ነው። ነገር ግን እንደዚህ አይነት ብልግና ሲያስተላልፍ ጎበዝ፣ በርታ፣ ጀግና፣ ወደፊት የምትሉ እናንተ እውነቴን ነው የምላችሁ፣ በቃ ይሄ የዝሙትን ፊልም ለማየትን የምትፈልጉ ናችሁ ነው ብዬ ለራሴ የምወስደው ማለት ነው። ለማንኛውም እንግዲህ በሩታ ላይ ብዙዎቻችሁ አትፍረዱ። በቃ ይሄ ነገር ወደኋላ እንድትጎትቷት ወይም ወደኋላ እንድትመለስ ያደረጓት የዩቱብ ቻናላቸውን እያንዳንዳቸው እንዲንቀሳቀስላቸው ነው። በተረፈ ሰላማችሁ አላህ ያብዛልኝ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን። ባይ